እንዴት አላችሁ ወዳጆች እያደመጣችሁን ስለሆነ በጣም አመሰግናለሁ በሲቲ ግራውንድ የኤንዞ ማሬስካ ቼልሲ አንድ ፖስቴኮግሉን ከመንበራቸው ያፈናቀለ እሳቸውን ያሰናበተ ድል አስመዝግቧል። ቼልሲ ተከታታይ ሁለተኛ የፕሪምየር ሊግ ድሉን ግን ደግሞ በሁሉም ውድድሮች ተከታታይ ሶስተኛ ጨዋታውን አሸንፏል። አንጅ ፖስቴኮግሉ ለ39 ቀናት ብቻ በኖቲንገም ኃላፊነት ከቆዩ በኋላ ስምንት ጨዋታ አድርገው በአንዱም በለስ ሳይቀናቸው ስድስቱን ተሸንፈው በሁለቱ አቻ ኖሯቸው ከስራቸው ተሸኝተዋል። ኤንዞ ማሬስካ በቅጣት ምክንያት ባለፈው እጅግ ስሜታዊ በሚያደርገው የሊቨርፑል ጨዋታ ላይ በኤስቴቫ ዊሊያን ጎል ላይ ያንን የጆዜ ሞሪኒዮ የደስታ አገላለጽ ካሳየ በኋላ በቴክኒክ ስፍራው ላይ አልነበረም። ዊሊ ካባየሮ ነበር የቴክኒክ ስፍራ ላይ ሆኖ ከሱ ረዳቶች መካከል አንደኛው የቼልሲ የእለቱ አሰልጣኝ የነበረው። የእለቱ አሰልጣኝ ስል ለዛ በደጋውት በሚሉት በቴክኒክ ስፍራው ላይ የተገኘው ሰው እንጂ ማሬስካ ብዙ ኮሚኒኬት ያደርግ እንደነበር እርግጠኛ መሆን ይቻላል። ጆሻ ቼምፖንክ በቼልሲ ተጫዋችነት ከስምንት ዓመቱ ጀምሮ በቼልሲ አካዳሚ ያደገ ልጅ ነው። የመጀመሪያ ጎሉን አስቆጥሯል። በጨዋታው ላይ ሁለት ቀጥተኛ የጎል ተሳትፎ የነበረው ፔድሮ ኔቶ አንድ ጎል፣ አንድ ደግሞ አሲስት ሰጥቷል። ሪስ ጄምስ ሶስተኛውን ጎል አስቆጥሯል። ኢቫንጀሎስ ማሪናኪስ፣ የኖቲንገም ፎረስቱ ሞገደኛ ግሪካዊ ባለቤት፣ ገና ጨዋታው አንድ ሰዓት ገደማ እንደሆነው፣ ቼልሲም ሁለተኛውን ጎል እንዳስቆጠረ ያ የንጉስ ዙፋን ከሚመስል መንበራቸው ለቀው ሄደዋል። በዛ ቅጽበትም ነው የሀገራቸው ተወላጅ የሆኑትን ልክ ነው አውስትራሊያ ናቸው ግን እንደምታውቁት አንጅ ፖስቴኮግሉ ከግሪክ ቤተሰቦች የተገኙ ናቸው። የእሳቸውን ስንብት የቆረጡበት ቅጽበት ነበር ማለት ይቻላል። ፖስቴኮግሉ አንዳንድ ለውጦችን አድርገዋል። ባለፈው በኒውካስል ከተሸነፈው ቡድናቸው የአምስት ተጫዋቾች ለውጥ አድርገው ነበር እና አንዳንድ ትኩረት የሚስቡ የተጫዋቾች የምርጫ ውሳኔዎችንም አድርገዋል። ለምሳሌ ባለፈው ታስታውሱ እንደሆነ ሜዳ ውስጥ አንድ ቲያትር ነበር። ያለፈው የውድድር ዘመን መጨረሻ አካባቢ ኖቲንገም ፎረስት ከሌስተር ጋር ሲጫወት ማሪናኪስ ወደ ሜዳ ወርደው ከኑኖ ኤስፔሪቶ ሳንቶ ጋር ኃይለ ቃል እንደ መወራወር አይነት ምስል አይተን ጋሪ ኔቭልም ስለዛ ጉዳይ አስተያየት ሰጥቶ እንደነበር ታስታውሳላችሁ። ከዚህ ስቴዲየምም ታግዷል። ከዚያ በኋላ በኖቲንገም ፎረስት እዚህ ስቴዲየማችን ላይ እንዳይመጣብን አይነት እገዳ። ያ ቅጽበት የነበረው ታይዎ አቦኒ ከባድ ጉዳት ደርሶበት ስለነበር ወደ ሆስፒታል መወሰድ ነበረበት። ኮማ ውስጥም ገብቶ ነበር እና ይሄ ተጫዋች ከዚያ አሰቃቂ ጉዳቱ በኋላ ተመልሶ የመጀመሪያ ጨዋታውን አድርጓል። ትልቅ እድል አግኝቶ ነበር ኖቲንጋም ፎረስት። በነገራችን ላይ በዚህ ጨዋታ በመጀመሪያውም አጋማሽ በሁለተኛውም አጋማሽ ትልልቅ የጎል እድሎች አግኝቶ ነበር። ጨዋታው እንደተጀመረ አዎኒይ ነበር ትልቅ እድል አግኝቶ የነበረው። ግን ሞርጋን ጊብስ ስዋይት ሁለት ጥሩ የጎል እድሎች ደግሞ ሌሎችም ተጫዋቾች እድሎች አግኝተው ነበር። ስለዚህ የመጀመሪያ አጋማሽ ለቼልሲ የመቸገር አጋማሽ ነው የነበረው ግን የቼልሲ ላይናፕ ካያችሁ የሚጠበቅ ነበር። የአማካይ ክፍሉ ወሳኝ ፈጣሪ ተጫዋቾቹን አልያዘም። ኮል ፓልመር በጉዳት ላይ ያለው የብሽሽት ጉዳቱ ገና ለሳምንታት ከሜዳ ያርቀዋል። ኤንዞ ፈርናንዴዝም እዚህ ጨዋታ ላይ አልተሳተፈም። ትልልቆቹ ፈጣሪ የቼልሲ አማካዮች እነዚህ ናቸው አማካዮቹ አስር ቁጥሮችም ልንላቸው እንችላለን። ደግሞ ፈጣሪም ባይሆን ሞይሰስ ካይሴዶ ፕሪምየር ሊጉ ምርጡ ዲስትሮየር ነው ልትሉ ትችላላችሁ። እሱም የመጀመሪያውን አጋማሽ ጨዋታው ላይ አልጀመረም። ረጅም በረራ ያደረገ ተጫዋች ነው። ወደ ደቡብ አሜሪካ ሄዶ ለሀገሩ ብሔራዊ ቡድን ተጫውቶ የተመለሰ ነው። ስለዚህ ምናልባት በእነዚህ ለውጦች የተነሳ ሳይሆን አይቀርም። ማሎ ጉስቶ አማካይ ነበር ከሮሚዮ ላቬያ ጋር። ስለዚህ እነዚህ ሁለት አማካዮች አንድ ላይ የሚጣምሩ ከሆነ ያው ጉስቶ እንዲሁም የመስመር ተከላካይ ነው፣ ጨዋታውን ለመቆጣጠር የጎል እድሎች ለመፍጠር መቸገሩ ብዙ የሚያስገርም አይመስለኝም። ግን አሰልጣኝ ኤንዞ ማሬስካና የእሱ የኮችንግ ስታፍ በሁለተኛ አጋማሽ ለውጦች አድርገዋል። አንደኛ ወሳኝ አማካያቸውን ካይሴዶን አስገብተዋል። ከዚያ ባሻገር ሌሎችም የማጥቃት ለውጦች አድርገዋል። ለዚህ ነው ሁለተኛው አጋማሽ በጣም የተሻሻለ የሆኑ ቶሎም ነው ደግሞ የሰራው ሶስት ተጫዋቾች ለውጥ አድርገው ሁለተኛን አጋማሽ እንደጀመሩ ብዙ ደቂቃዎችም አልፈጀባቸውም የአቼምፖንግ ጎል ሲቆጠር ከኖቲንጋም ፎረስት አንጻር ካያችሁት የመጀመሪያው ጉር ሲቆጠር ከማርኪንግ አንጻር በእንደዚህ አይነት የመከላከል ስንፍና ሙሪሎንም ሚሊንኮቪች ሳቪችንም መተቸት ይቻል ይሆናል፣ ግን ትልቅ የዲፌንሲቭ ዲስኦርጋናይዜሽን ነው የነበረው። ግሩም ጎል ነው። ከቼልሲ አንጻር ካየ ነው በጣም የተዋጣለት ክሮስ ነበር ከፔድሮ ኔቶ። ከዚያ ሁለተኛው ጎል ሲቆጠር ደግሞ ግብ ጠባቂው ማትሴልስ መተቸት አለበት። ከሶስት ደቂቃ በኋላ ነው ቼልሲ ሁለተኛውን ጎል ያስቆጠረው። ሶስተኛው ጎል ደግሞ የአንጅ ፖስቴኮግሉ ቡድን በቶተንሃም ይታማ የነበረበት የቆመ ኳስ የመከላከል ድክመት ወደ ፎረስትም ተከትሏቸው እንደሄደ የሚያሳይ ነው። አስራ አንድ ጎል የተቆጠረባቸው ከቆመ ኳስ ብቻ በስምንት ጨዋታ። እሳቸው ራሳቸው ዲስሚስ ያደረጉት ነበር አይደለም የቆመ ኳስ አሰልጣኝ የመቅጠርን ጉዳይ። ምንም እንኳ በብዙኃን መገናኛዎች ይህንን ቢሉም የቆመ ኳስ አሰልጣኝ በኋላ በጫና ሊሆን ይችላል፣ እግር ኳስ እየሄደ ያለበት ሁኔታ ያስገድዷቸው ሊሆን ይችላል። የቆመ ኳስ አሰልጣኝ ቀጥረው እንደነበር አስታውሳለሁ። ግን በቶተናም ቡድናቸው ላይ ስተዋል የነበረው ድክመት በኖቲንገም ፎረስትም ነበር። እና የእሳቸው ቡድን በዚህ ጨዋታ ላይ ሁለት የቆመ ኳስ ጎል ተቆጥሮበታል። በተለይ ደግሞ የጎን ቅጣት ምቶችና የማዕዘን ምቶችን የመከላከል ድክመት ቡድኑ እንደነበረበት ግልጽ ነው። ግን ቼልሲ ደግሞ ይሄ ውድድር ዘመን ከተጀመረበት ጊዜ ጀምሮ በቆመ ኳስ ከአርስናል ቀጥሎ ብዙ ጎል ያስቆጠረው ቡድን ነው፣ በተለይ ከማዕዘን ምቶች። ስለዚህ የኖቲንገም ፎረስትና የፖስቴኮግሉ ቡድኖች የቆመ ኳስ የመከላከል ባህሪ የተለመደ በተደጋጋሚ የሚስተዋል መሆኑ እንደተጠበቀ ሆኖ ቼልሲ ደግሞ ከፖቼቲኖ ሲዝን ጀምሮ የቆም ኳስ ዲፓርትመንትን ነው ያቋቋሙ። ይህንን ብዙ ጊዜ ያነሳዋለሁ። አንድ ኩዌቫ የሚባል የቆም ኳስ አሰልጣኝን ከብሬንፎርድ አምጥተው ነበር። ፖቼቲኖ በዚህ ቅር ተሰኝቶ ነበር። ምናልባት እሱም በመጠኑ እንደ ፖስቴኮግሉ የቆም ኳስ አሰልጣኝ መሾም አለበት ብሎ አያምንም መሰለኝ። እና ደግሞ ቼልሲ የተቋም ውሳኔ አድርጎት የኮቺንግ ስታፍ አባል የማምጣት ኃላፊነት የአሰልጣኙ ቢሆንም ነገር ግን እሱ ሬዚስተንት ስለነበር ዲፓርትመንትን ያቋቋመው ኩዌቫ የሚመራው ዲፓርትመንት። ይህንን ውሳኔ መወሰናቸው ግን ፍሬ እያፈራላቸው እንደሆነ ማየት ይቻላል። ብዙ ጎሎችን በዚህ ውድድር ዘመን ከማዕዘን ምቶች ሲያስቆጥሩ እናያለን። ለምሳሌ የቼልሲ አንደኛው ተጫዋች እዚኛው ጨዋታ ላይ ጎሉ እንደዛ አደለም የተቆጠረው፣ ግን ሰው ወደ ቅርቡ አንግል ይሮጣል፣ የማዕዘን ምቱ በሚመታበት ጊዜ የመጀመሪያውን ኳስ ያሸንፋል፣ ከዚያ ሁለተኛውን ኳስ ለማሸነፍ ደግሞ ረጃጅሞቹ ተጫዋቾች። አንዳንድ ጨዋታዎች ላይ ትሬቨር ቻሎባ ጎል ሲያስቆጠር አይተናል። ዋው ፔድሮ ጎል ሲያስቆጠር አይተናል። ኩኩሬያ ግን ሊሆን ይችላል በቅርቡ አንግል ያለችውን ኳስ ወደ ፍጹም ቅጣት ምት ሳጥን የሚሸርፈው። ስለዚህ በፓተርን ነው ጎሎችን እያገኙ ያሉት። የስራቸው የትጋታቸው ውጤት ነው። የዛ ዲፓርትመንት ስፔሻሊዝም ባለ ሰው የመሰልጠንም ውጤት ነው። እዚህ ዲቴይል ላይ እየሰሩ እንደሆነ ማየት ይቻላል። የቼልሲ ብቸኛው አሉታዊ ነገር ከመጀመሪያ አጋማሽ ደከም ያለ ፐርፎርማንስ ባሻገር የማሎጉሽቶ በቀይ መውጣት ነው። ምንም ጥያቄ የለውም። ቢጫ ካርድ ነበረው። ሌላ ቢጫ ካርድ ሊያስመዝዝ የሚችል ጥፋት ነው የሰራው። የዲስፕሊን ጉዳይ ግን የሚያሳስብ ነው። ብዙ ቢጫ ካርዶች አይቷል ቼልሲ ባለፉት ሶስት ሲዝኖች። ይሄ ከወጣት ስብስብ የሚጠበቅ ነው። የዲስፕሊን ጉዳይ አስጊ ነው። በዲስፕሊን ህጸጽ ምክንያት ነው የማንቸስተር ዩናይትዱን ጨዋታ የተሸነፉት፣ የብራይተንንም ጨዋታ የተሸነፉት። ጨዋታውን በተመለከተ ግን ማንሳት ያሉብን አንዳንድ ቴክኒካዊ ነውጦች ያሉ ይመስለኛል። የመጀመሪያ አጋማሽ ለምን ክሬቲቪቲው ችግር ኖረበት የሚለውን ጉዳይ ካነሳን አስር ቁጥር ሆኖ የተጫወተው አንድሪ ሻንቶች ነው። አንድሪ ሻንቶች በቴክኒክ በጣም ጥሩ ተጫዋች መሆኑን አውቃለሁ። ባለፈው በስትራስቡርግም ከስድስት ቁጥሮች ወይም ከሚድፊልድ ዲስትሮየሮች ብዙ ጎል ያስቆጠረ ተጫዋች ነበር። ነገር ግን አስር ቁጥር ግን አይደለም። ልክ እንደ ፓልመር እንደ ኤንዞ ወይም ኤስቴቫ ዊሊያን አስር ቁጥር ሆኖ ቢጫወት እነሱ የሚሰጡትን አይነት የክሬቲቭ አውትፑት መስጠት የሚችል አይነት ተጫዋች አይደለም ስለዚህ ክሬቲቭ ተጫዋች አይደለም፣ እዚያ ቦታ ላይ እየተጠቀሙ ያሉት። ከሱ ኋላ ያሉት ተጫዋቾችም የቼልሲ የቀደመ ፋውንዴሽን እንዲዛባ ያደረጉ ናቸው። ማሎ ጉስቶ ነው አንደኛው፣ ሮሚዮ ላቪያ ነው ሁለተኛው። ላቪያ በጣም ጥሩ አማካይ መሆኑን አውቃለሁ፣ ግን እንደምታውቁት ነው ወደ ቼልሲ ከመጣበት ጊዜ ጀምሮ ያለው የፊትነስ ሬከርድ ጨዋታዎች ላይ ኢምፖዝ እንዲያደርግ የሚያስችለው አይደለም። ስለዚህ ቼልሲ ኳስ ይዘው በሚሄዱም አስር ቁጥሮች ወይም በፓሶች የተጋጣሚ ቡድን የመከላከል አደረጃጀት ሰንጥቀው ኳሶች ማሳለፍ እንደሚችሉ አይነት ጥልቅ አማካዮች አስር ቁጥሮች አልነበሩትም። እና ለቼልሲ የክንፍ ተጫዋቾች ለኔቶም፣ ለአሌሃንድሮ ጋርናቾ፣ ጋርናቾ ይህን ጨዋታ ጀምሯል፣ በጣም አስቸጋሪ ነበር። ከፊት ለነበረው ዣው ፔድሮም እንደዚሁ አስቸጋሪ ነበር፣ ተነጥሎ ነበር ይጫወት የነበረው። ሁለተኛው አጋማሽ ላይ አሰልጣኙ ለውጥ ማድረግ ያስፈለገው ለዚህ ነው። ጄሚ ጊተንስን በአሌሃንድሮ ጋርናቾ ፈንታ ቀይሮ አስገባ። ሞይሰስ ካይሴዶና ማርክ ጊዩም ገቡ። ግን የማርክ ጊዩ መግባት ደግሞ በቼልሲ የማጥቃት ዲፓርትመንት ላይ የተጫዋቾች ለውጥ ያደረገ ነበር፣ ምክንያቱም ዦ ፔድሮ የበለጠ ጠለቅ ብሎ አስር ቁጥር ሆኖ እንዲጫወት ያደረገው። እነዚህ ለውጦች ቶሎ ስራ ሰርተዋል። ለምሳሌ የማርክ ጊዩ ተሳትፎ ዘጠኝ ቁጥር ነው፣ አይደለም ግን ጎል በማስቆጠር ወይ የመጨረሻ ኳስ በማቀበል ላይ መዘን ይችላል። ግን የመጀመሪያዎቹ ሁለት ጎሎች ለመቆጠራቸው ግን ምክንያት ነበር። የመጀመሪያው ጎል ሲቆጠር ኖቲንገም ፎረስት የማዕዘን ምት እንዲያደርገው ኳሱን ወደ ውጭ እንዲያወጣ ያስገደደው የእሱ ወደ ቻነል ወደ ግራ ክንፍ የተደረገ ሙቭመንት ነው። ሁለተኛው ጎል ሲቆጠር ቅጣት ምት የተገኘው እሱ ላይ በተሰራ ጥፋት ነው። ስለዚህ በጨዋታ ውስጥ የነበረው ተጽዕኖ በጣም ቀጥተኛ ላይሆን ይችላል፣ ግን ቼልሲ በሶስት ደቂቃ ልዩነት ያስቆጠራቸው ሁለት ጎሎች እንዲቆጠሩ ምክንያት የነበረ ነው። ስለዚህ እሱ ተቀይሮ መግባት ምንም ጥያቄ የለውም፣ ልዩነት አምጥቷል። ዣዎ ፔድሮ በመጀመሪያ አጋማሽ ኳስ ለማግኘት በጣም ብዙ ወደኋላ ይሳብ ነበር። ስለዚህ ቼልሲ ፎካል ፖይንት አልነበረውም፣ ግን ወደፊት በሚቆይበትም ጊዜ ሰርቪስ አልነበረም። ከሱ የተቀረው የቼልሲ ማጥቃት ተነጥሎ ይታይ ስለነበር ወይም እሱ ከፊት አይሶሌትድ ስለነበር፣ በሁለታዊ አጋማሽ ግን ምንም ጥያቄ የለውም ለውጦቹ ወዲያው ሰርተው በ10 ደቂቃ ልዩነት ሁለታዊ አጋማሽ እንደተጀመረ ነው ቼልሲ 2-0 መምራት ጀምሮ የነበረው ኔቶ በግራ ክንፍ በኩል ሲጫወት መቼስ አሰልጣኝ ኤንዞ ማሬስካ እንደ ብዙዎቹ ሞደርን አሰልጣኞች የተጫዋቾችን ሚና ቀኝ እግራቸው የሚጫወቱ ተጫዋቾችን በግራ በኩል ጋርናቾን ወይም ጌተንስን እንዳደረገው የግራግር ተጫዋቾችን በቀኝ በኩል ይጠቀማል፣ እየሰበሩ ኢንቨርት እያደረጉ እንዲገቡ ስለሚፈልግ ግን ፔድሮ ኔቶ በግራ በኩል በሚገኝበት ጊዜ አንድ የሚሰጠው ጥቅም ወደ ተች ላይኑ ሄዶ ኳስ ወደ ሳጥን ክሮስ የማድረግ ችሎታው ነው። በጨዋቶች መሀል አልፎ አልፎ ይህንን ማድረግ የሚያስፈልግ ይመስለኛል። ልክ እንደ ትራዲሽናል የክንፍ ተጫዋቾች እንደ ድሮቹ የክንፍ ተጫዋቾች በፎርፎርቱ ዘመን እንደነበረው የክንፍ ተጫዋቾች ሚና ወደ መስመራቸው ይሄዳሉ። ወደ ተችላይን ወደ ውጭኛው መስመር ወደ ማዘንበት መምቻው መስመር ሊሆን ይችላል። ከዚያ በኋላ በጠንካራ እግራቸው ኳስ ወደ ሳጥን ያጥፋሉ። ያን ጊዜ በጭንቅላቱ የሚገጨው ተጫዋች ኳሱ በጠንካራ እግራቸው የሚመጣ ስለሆነ አቅጣጫ ማስያዝ ብቻ ነው የሚጠብቀው። ፓወር አለው ኳሱ ኃይል ስላለው ጋይድ ማድረግ ነው የሚጠበቅበት። ይሄ ሰርቶላቸዋል። ስለዚህ የአሰልጣኙ ለውጥ ምንም ጥያቄ የለውም፣ ልዩነት አምጥቷል። የጆሻ ቼምፖንግ ጎል የተገኘው በዚህ አማካይነት ነው። ሁለቱ ጎሎች የተቆጠሩት በጣም አነስተኛ ከሆነ የኤክሲጂ ቫሊዩ ነው፣ ግን የአሰልጣኙ የለውጥ ውጤት ነው። ይሄንን ማስተዋል ይቻላል እንጂ የመጀመሪያ አጋማሽ በቂ አደገኝነት አልነበረውም። ግን ከኢንተርናሽናል ጨዋታዎች መልስ እና ብዙ ሮቴሽን ተደርጎ ደግሞ አጉል በሆነ ጊዜ አሁን ብዙዎቹ ተጫዋቾች ከረጃጅም በረራ ነው የሚመለሱት። እንደምገምተው በኢንተርናሽናል ጨዋታዎች ላይ ያልተሳተፉ ተጫዋቾችን ነው በብዛት የተጠቀሙ። የመጀመሪያ አስራ አንዱን ስታዩ የተወሰኑ ለብሔራዊ ቡድን ጨዋታዎች የሄዱ ተጫዋቾች ነበሩ። መቼስ አስራ አንዱንም ተጫዋቾችን በቼልሲ ሳይዝ ያለ ቡድን ያረፉ ተጫዋቾችን ሊጠቀም አይችልም። ብዙዎቹ ለብሔራዊ ቡድኖቻቸው ስለሚጠሩ፣ ግን አነስተኛ የወርክሎድ የነበራቸውን ተጫዋቾችና በዚያው በቼልሲ ካምፕ የቆዩ ተጫዋቾችን ፍረሽ ተጫዋቾችን ነው ለመጠቀም የሞከረው ይሄ ግን የቡድኑ ጥራት ላይ ችግር ፈጥሯል በሁለቱ አጋማሽ ግን አሰልጣኙ ለዚህ የሚሆን መፍትሄ አግኝቷል በቶሎ መወሰኑ ግሩም ውሳኔ ይመስለኛል ጊዜ አለመውሰዱ እንደምታውቁት አንዳንድ አሰልጣኞች ትልልቅ ታክቲካዊም የፐርሶኔል ለውጦችም ከማድረጋቸው በፊት አንድ ሰዓት የመታገስ ልማድ አላቸው ያንን ባለማድረጉ ነው በአስር ደቂቃ ሃምሳ አምስተኛው ደቂቃ ሲሆን ሁለት ጎሎች ያስቆጠሩ የፖስቴኮግሉ ለውጦች ግን በመጀመሪያ አጋማሽ የመስራት ምልክት ተስፋ የሚሰጡ ነበሩ። ምክንያቱም አዎኒ ገና በሀምሳ ሰከንድ ውስጥ ነው የጎል እድል አግኝቶ የነበረው። ሞርጋን ጊብስ ዋይት እድሎች አግኝቶ ነበር። ኒኮ ዊሊያምስ፣ ጨዋታው ሁለት ለዜሮ ከሆነ በኋላ ኖቲንገም ፎረስት ወደ ጨዋታው ሊመለስ የሚችልበት ትልቅ እድል አግኝቶ ነበር። ሌሎችም እድሎች አግኝተዋል። ጎሎች ማስቆጠር አልቻሉም፣ ብረት መልሶባቸዋል። ነገር ግን የፖስቴኮግሉ በኖቲንጋም ፎረስት ያለ ኃላፊነት እንደማይሰራ ከሹመታቸው ጀምሮ መገመት ይቻል ነበር። ባለፈው የውድድር ዘመን ለኖቲንጋም ፎረስት ከ30 ዓመት በኋላ የተሳካው የውድድር ዘመን ወደ አውሮፓ ውድድር የተመለሱበት ለውድድር ዘመኑ አብዛኛው ጊዜ በቻምፒየንስ ሊግ ስፍራ የነበሩበት ከሊቨርፑልና አርስናል ቀጥለው ሶስተኛው ሆነው በርካታ ሳምንታትን ካልተሳሳትኩ ከ15ኛው እስከ 33ኛው ሳምንት ድረስ ቶፕ ስሪ ውስጥ ነበሩ። በመጨረሻዎቹ ሳምንታት በገጠማቸው የውጤት መንሸራተት ምክንያት ነው የቻምፒየንስ ሊግ ስፍራን የሚያጡት። ግን እንዲያም ሆኖ እስከ መጨረሻ ሁለት ድረስ እኮ የቻምፒየንስ ሊግ የተሳትፈው ስፍራ እድል ነበራቸው። ደግሞ በዩሮፓ ሊግ ይጫወታሉ። ይህንን ያደረጉት ኑኖ ኤስፔሪቶ ሳንቶ በተለይ አዲስ ከተሾመው የስፖርት ዳይሬክተር ከቀድሞ የአርሰናል ተጫዋችና የስፖርት ዳይሬክተር ከኤዱ ጋስፐር ጋር በነበራቸው ልዩነትና የእሱ ሹመት አስፈላጊ አይደለም በሚል አቋማቸው የተነሳ ልዩነቶች ተፈጠሩ። ማሪናኪስ እሳቸውን ለማሰናበት ነው የወሰኑት። ግን ትልቁ ችግር የነበረው በስታይል ፍጹም በጣም የሚቃረኗቸውን አሰልጣኝ አንጅ ፖስቴኮግሉን ነው የቀጠሩት። ፖስቴኮግሉ በጣም ደፋር ቡድን መስራት የሚወዱ የሚያጠቃ ብዙ ፕሬስ የሚያደርግ ፖሴሽን እና ቴሪቶሪ ዶሚኒት የሚያደርግ እንዲህ አይነት ቡድን ነው መስራት የሚወዱት። በቶተናምም በሴልቲክም በአውስትሬሊያ ብሔራዊ ቡድንም በዮኮሃማ ማሪነርስ በሄዱባቸው ክለቦች ሁሉ እንዲህ አይነት ቡድን ለመስራት ነው የሚሞክሩት። ስብስቡ ግን የተሰራው አሰልጣኝ ኤስፒሪቶ ሳንቶ የጨዋታ ስልት ነው ለሎ ብሎክ፣ ለመልሶ ማጥቃት፣ ለአነስተኛ ፖሴሽን አይነት ስለዚህ ትልቅ ሚስማች ነው የነበረው ደግሞ በውድድር ዘመኑ ጣልቃ የተፈጸመ ነው፣ እና የመስራቱ ሁኔታ ከመጀመሪያው ጀምሮ አጠራጣሪ ነበር። አልሰራም እንደተፈራው። በቼልሲ በኩል አንዳንድ ተጫዋቾችን ማድረግ የሚያስፈልግ ይመስለኛል። በተለይ የመጀመሪያ የቼልሲ ጎሉን ያስቆጠረው ጆሽ አቼምፖንግ ለሲኒየር ቡድኑ የመጀመሪያውን ጎል ነው ያስቆጠረው። አሰልጣኝ ማሬስካ ብዙ ጊዜ በዚህ ተጫዋች ላይ ትልቅ እምነት እንዳለው ይናገራል። አሁን ብዙ የመሰለፍ እድል እያገኘ ነው። ታስታውሱ እንደሆነ የመጀመሪያ የክሪስታል ፓላስ ጨዋታ ላይ የመሰለፍ እድል አግኝቶ ነበር። ትልልቅ አጥቂዎችን ተቋቁመዋል ማለት ይቻላል። ባለፈው በሊቨርፑል እና ቼልሲ ጨዋታ ላይ ከሞላ ጎደል አሌክሳንደር ይሳቅን በሚገባ ተቋቁሞታል። ደግሞ በመጀመሪያው ሳምንት በጥሩ ፎርም ላይ የሚገኘው በዚህኛውም ሳምንት ሀትሪክ የሰራው ዦን ፊሊፕ ማቴታን ደግሞ አሁን ታይቦ አዎኒይን በጣም ፊዚካል የሆነውን ተጫዋች ተቋቁሟል። ገና 19 ዓመቱ ነው፣ ግን ትልቅ ተስፋ ያለው ተከላካይ ነው። አሰልጣኝ ማሬስካ ብዙ አያሰልፈውም። ለምሳሌ የክሪስታል ፓላሱን ጨዋታ አሰልፈው ከዛ በሚቀጥሉት ስድስት ጨዋታዎች ላይ አላጫወተውም፣ ግን በተሰለፈ ቁጥር ትልቅ ኢምፕሬሽን የሚፈጥር አይነት ተጫዋች ነው። እዚህም ጨዋታ ላይ ይህንን ነው ያደረገው። አራት ኢንተርሴፕሽኖች፣ ሶስት ክሊራንሶች፣ አንድም ጊዜ በድሪብል አልታለፈም እና ደግሞ ጎል አስቆጥሯል። ከኳስም ጋር በቴክኒኩ በጣም የላቀ ተጫዋች ነው። 92 ፐርሰንት ኳስ የማቀበል ስኬት ነበረው። አድቫንስ በሚያደርግበትም ጊዜ በቶተናም የሜዳ አጋማሽ 73 ፐርሰንት ኳስ የማቀበል ስኬት ነበረው። ስለዚህ በጨዋታ መሀል እንደ ኦግዚለሪ አማካይ ብትጠቀሙበት፣ ወደፊት አድቫንስድ ቦታዎችም ይዞ ቢጫወት በነዛ ዞኖች ላይ ተጽዕኖ ማሳደር የሚችል አይነት ቴክኒካዊ ችሎታ ያለው ተጫዋች ነው። ለአቼምፖንግ ትልቅ ቀን ይመስለኛል። ደግሞ መቼስ አንድ ተጫዋች ከስምንት አመቱ ጀምሮ ላደገበት በሁሉም የአካዳሚ ሀያራርኪ ላለፈበት፣ በሁሉም የእድሜ እርከን ቡድን ላለፈበት ቡድን ጎል ሲያስቆጠር በመጨረሻበት ሲኒየር ደረጃ ፍጹም የተለየ ስሜት የሚሰጥ ይመስለኛል እና ይሄ ተጫዋች እንዲህ አይነት ትልቅ እለት ነበረው ለቼልሲም የእሱ ጎል ማስቆጠር የለውጦቹን ያህል የጨዋታ መልክ ቀያሪ ነበረ፣ ማለት ይቻላል። አሰልጣኝ ኢንዞ ማሬስካ በአንዳንድ ጨዋታዎች ላይ በለውጦቹ መቼስ ተተችቷል አይደለም? በተለይ በዛ የማንቸስተር ዩናይትድ ጨዋታ ላይ ከቀይ ካርዱ በኋላ ፓኒክ እንዳደረገ ሰው የወሰናቸው ውሳኔዎች ገና በአምስተኛው ደቂቃ። ልክ ነው፣ ይገባኛል፣ በዛ ጨዋታ ረጅም ደቂቃ በአስር ተጫዋች መጫወት በጣም አስቸጋሪ እንደሚሆን በመገንዘብ አደጋ ለመቀነስ ለዳሜጅ ሊሚቴሽን ነበር እነዛ ለውጦች ያደረገው። በኋላ ግን ይሄኛው ማንቸስተር ዩናይትድ ያን ያህል የምትፈሩት ማንቸስተር ዩናይትድ አይደለም፣ ያን ያህል ቶሎ የምትጠነቀቁት ማንቸስተር ዩናይትድ አይደለም። በኋላ ደግሞ ካሰሚሮ ከወጣ በኋላ በቂ መሳሪያዎች ጨዋታውን ለመቀየር የሚያስችሉ በቂ ተጫዋቾች እንዳይኖሩ አድርጓል። እና ብዙ ተተችቷል። መተቸቱም ተገቢ ሊሆን ይችላል። የባለፈው የብራይተንም ጨዋታ ላይ እንደዚሁ ቶሎ ሪያክቲቭ የመሆን ቶሎ ዲፌንሲቭ የመሆን ቶሎ ወደ መጠንቀቅ የመሄድ ልማድ አለው። ሲሰራለትም ግን ማድነቅ ያስፈልጋል። በዚህ ጨዋታ ላይ ቀይሮ ያስገባቸው እያንዳንዱ ተጫዋች በሁለቱ አጋማሽ ለነበረ ቼልሲ መሻሻል ትልቅ ግብዓት ነበሩ ማለት ይቻላል እና ቼልሲ በዚህ መንገድ በጣም አስፈላጊ ሶስት ነጥብ አግኝቷል እና ተከታታይ ጨዋታዎችን አሸንፏል ስለዚህ ማሬስካም እነዚህ ሮዞቹ ያስፈልጉታል መደነቅ አለበት እንግዲህ ጨዋታው በዚህ መንገድ ተጠናቋል ስላደመጣችሁን በጣም አመሰግናለሁ ቻው